ከአርበኛ ዘመነ ካሴ በውቄ የተላከ መልእክት ግንቦት 14 2017 ዓ ም እናንተ አላችሁ። ኢየሱስም በገዡ ፊት ቆሞ ገዡም ያይሁድ ንጉሥ አንተነህን ብሎ ጠየቀው። ኢየሱስም አንተ አለህ አለው። ማቴዎስ ወንጌል 2711 ምንም እንኳን በፍጹም ለንጽጽር ባይቀርብም አሁን የአብርሃም አምላክ ይቅር ይበለኝ፣ የእኔን ስም ከንግሥና ጋር ያይዘው ንጉሱ እያሉ ሲለብጡ ንጉስ ነኝ አለ እያሉ ሲቀጥፉ ሁልጊዜ ከላይ በማቴዎስ ወንጌል የተጻፈው ቅዱስ ቃል ወደ አእምሮዬ ሩጦ ይመጣል። እኔ አማራ ንጉስ ነኝ አላልሁም፣ አማራን ግን አንጋሽ ነኝ። እኔ የትውልዱ ንጉሥ ነኝ ብዬም አላውቅም። የትግሉና የድሉ ባለቤት የሆነው ትውልዱ እንዲነግስ ግን የሥልጣን ባለቤት እንዲሆን ግን ደም እስትንፋሴ ህይወቴ እስክጠፋ እሰራለሁ እና አቅሞች፣ ወይም ተቺዎች እናንተ አላችሁ እንጂ እኔ አልወጣኝም አይወጣኝምም። አማራ ግን የደረሰበትን ሁሉ ሆሎኮስት፣ የዘር ፍጅት መክቶና አሸንፎ ይነግሳል። ከዚህ በኋላ ትውልዱ ዳግም አያሌው ሞኙ ሰው አማኙን አይዘፍንም። አንድ አማራ ድል አማራ ህዝብ ክፋት ለማንም በጎነት ለሁሉም አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ አርበኛ ዘመነ ካሴ የፋኖ ኃይሎች ባደረጉት ጥምር ማጥቃት የጠላት ኃይልን ደመሰስን ብለዋል። በዛሬ ሁለት መብረቁ ተፈራ አምስት ሰዓት የፈጀ ውጊያ ማካሄዳቸውን ገልጸው ሞጣ ወጣ ብሎ ሙገር ከሚባል አካባቢ ላይ ካምፕ ለመስራት ቆርቆሮ ጭኖ ከፍተኛ አጀብ የተንቀሳቀሰውን የጠላት ኃይል ወደ መጣበት መልሰናል። በዚያው ውጊያም 15 የጠላት ኃይል እንደመሰስ አስር ቁስለኛ ማድረግ ችለናል ሲሉም ተናግሯል በጎንደር ቀጠና ደግሞ የአማራ ፋኖ ብሔራዊ ኃይል ሜጀር ጄኔራል ወባንታ ባተ አንደኛ ኮር ጉና ክፍለ ጦር ውስጥ የደንሳ ብርጌድ፣ አንዳቤት ብርጌድ እና የኮሩ ተወርዋሪ ኃይል መካነ ኢየሱስ ከተማ ዘልቆ በመግባት ከምሽ 3 ሰዓት እስከ 9 ሰዓት በከተማው የመሸገውን ጠላት የወባንት ልጆች በእሳት ሲገርፉ ታድረዋል። የጠላት ኃይልም ተደምስሷል። ጠላት የቻለውን ሁሉ የሞከረ ቢሆንም የማይበገሩ ስቴደን ደንሳዎች መስራት ያሻቸውን ሁሉ ለመስራት ግን የበገራቸው ምንም ነገር አልነበረም። የራስ አሞራው ውብነህ ኮር በሰሜናዊ ጎንደር ቀጠና ዘልቆ ለመግባት ሁሉን አቅሙን ያንቀሳቀሰው የጠላት ኃይል በአጀሬጅ ያኖራል። በዛሪማ በወገድ በጥራይንና በሌሎችም አካባቢዎች ድል ቀንቶታል ብሏል። የኢፌዴሪ መከላከያ ሰራዊት ደግሞ ክፍለ ጦሩ በምዕራብ ጎጃም ዞን በጽንፈኛ ቡድን ላይ እርምጃ ወሰድ ብሏል። በምዕራብ ጎጃም ዞን ጃቢ ጣናን ወረዳ ጅጋ ተብሎ በሚጠራው አካባቢ የሚገኘው ክፍለ ጦሩ በጽንፈኛው ቡድን ላይ የማያዳግም እርምጃ በመውሰድ የክፍለ ጦር ምክትል አዛዥ የቻላቸው ዘውዱ ገልጿል የጽንፈኛው ቡድኑ አባላት ለዘረፉት ለዘረፋና ለጥፋት ቆርጦ በመነሳት ህዝብ ላይ እና ተቋማትን ያነጣጠረ ኩይ ተግባር ለመስራት ሲንቀሳቀስ በሰራዊታችን ተመቶ ሙትና ቁስለኛ ሆኗል ብሏል በርካታ መሳሪያም ተማርኳል ቀጣይም የጥፋት ቡድኑ ከዚህ ነጥሎ በመምታት እርምጃው ይቀጥላለም ሲሉ ተናግረዋል የጅጋ ከተማ አስተዳደር ከንቲባው አቶ አስራት ደሳለኝ አለኝ በቀጠናው ከተሰማራው የመከላከያ ሰራዊት ጋር መረጃ በመለዋወጥ እና የጸጥታ ኃይሉን በመደገፍ የጽንፈኛ ቡድንን የማጽዳት ስራ ተሰርቷልም ብለዋል። ሰራዊታችን የአንድነታችን እና የሉዓላዊነታችን መከበሪያ ነው ሲሉ ተናግረዋል ሲል የኢፌዴሪ መከላከያ ሰራዊት በማህበራዊ ፌስቡክ ገጹ ላይ መረጃውን አጋርጧል። ከዚህ ጋር በተያያዘም የፋኖ ኃይሎች ይህ ፍጹም አብይ አህመዳዊ የውሸት ፕሮፓጋንዳ ነው በጎጃም ቀጠና በየአካባቢው እየደረሰበት ያለውን ከባድ ከባድ ምት ምርኮ የሰራዊት መቅዳት መቋቋም ያቃተው ወራሪ ኃይል የራሱን አባላት መሳሪያ ደርድሮ ፎቶ በማንሳት ማድረኩ የሚል የቅጥፈት ዜና ሰርቷል። በየአውደ ውጊያው ትጥቁንም ስንቁንም ከነ ተዋጊው እየተቀበል ነው ነው። አውደ ውጊያም ተጠናክሮ ቀጥሏል። አዲሱ ትውልድ ጭፍጫፊዎችን፣ አምባገለኖችን መሃይሞችን፣ ሀገር ዘራፊዎችን ጠራርጎ ሀገሪቱን ያስተካክላል። በአብዛኛው የሀገሪቱ ክፍል የፋኖ አደረጃጀት ጠንካራ ህዝባዊ መሰረትን በመያዝ እያንሰራራም ነው ሲሉም ተናግሯል ኢኮኖሚውን አጀንዳውን ህዝባዊ መሰረቱን የፖለቲካ ቁመናውን የነጠቅ ነው። የአብይ አህመድ ለመጨረሻ ጊዜ ወታደሩን እንዳይነጠቅ ከፍተኛ ጥረት እያደረገ ቢሆንም ሁሉም ነገር ከእጁ ሊወጣ ጫፍ ደርሷል። ሀገር የሚገነባው እውነተኛ መንግስት የሚመሰረተው ፍትህና እኩልነት የሚሰፍነው ኢኮኖሚ የሚያድገው በዜጎች የደምና የላብ ጠብታ በመሆኑ በየዘርፉ ያላችሁ አማሮች እና ኢትዮጵያውያን ይህንን ሀይል ለማጥፋት ብርቱ ተጋድሎ እንድታደርጉ ጥሪ እናቀርባለን።